ስማ አህዮቹ እንዲ እየተሸከሙ ነው የቀጨጩት። አሁን ችግር ሳይፈጸር ወደ ፖሊስ ጣቢያ እስከዛ፣ ደበባ እኔ ጋር ያድራል። አንተ ጅብ ሚስትክን ደብድበክ በቢራ ጠርሙስ ጭንቅላቷን በመፈንከት ተከሰካል። ተጸጸተካል እንዴ? ክቡር ደኛ በጣም እንጂ ጻ፣ ጠርሙስ እኮ ቢራ ነበር። ቢራውን አልጠጣሁትም ወት። እናትዬ የሚከራየውን ቤት አሳይኝ እስኪ። አይ አይ አባቱኛ ላጴ ብቻ ነው የምናከራየው

ወይኔ የደረሰ ለኔ አርገው ለኔ አርገው፣ አለገና አለገና፣ ገና አለገና እየደበበም አለገና፣ ቅራሽ አስወጡልኝ፣ ከዚህ አስወጡልኝ። አንተ ሲጀመር አትወደኝም አውቄ ነበር። ኸረ የኔ ቆንጆ እኔ ለአንቺ ያለኝ ፍቅር ከቃል በላይ ነው። ቃል ደግሞ ቃል ማናት፣ ማናት አረ አንቺ ነገረኛ፣ ሸት ይወጻ አረ ተይ ግንጻ ተይ አንተ ደግሞ ምን ታፈጣለ? እዚው ምሳሌ አርግክ ወይስ ምግቤን ታመጣለክ? ሮ ማማ አፈር አባክብላ የሶስት ወር የቤት ኪራይ ሳትከፍሉ ደና አደሩ። ምንድን ነው ደህና አላደርኩም? ብሬ እናምጡ። አሀ ኧረማማ እንዲ ሲጮሁ ላንቃዎት እንዳይበጠስ እጻ እርሱ ወናታችን እኮ ነውት። ጤናዎት ያሳሰበናል። እንዲያውም እንዲህ እየጮሁ ከሚሞቱ ጻ እኔ የት ወልድ ግዛውና ጻ እርሱ ተከራይ አድርገወት። ከዛ በኋላ እኔ እጮሃለሁ። አንቺ ብሬን ስጪኝ። ከፈለግሽ የደበበን ወሰጂውና የኔን ስጭኝ፣ አለበለዚያ በጥፊ ነው ማጮልሽ። ሲስተም የለም አልኩኮ። ቁጭ ብላችሁ ጠብቁ እንዴ። ሲስተም ማን ነው ደግሞ? በእኛ ብር እሱ ምን አገባው? ጻ ኧረ ደበባ አንድ በልልኛ። አንድ አልተሻለኝም እኮ ጻ። እንድድን የሆነ ጥሩ ነገር መብላት አለብኝ። እቤ እህ እንዴት ነህ አባቴ? ዶክተር፣ በቃ ደበበን ጓደኛ የአያ ስጋ ካልበላጻ ይሞታል ብለህ አሳምንልኝ። ምን ጉድ ነው! ታሞ እንኳን መለፍለፍ አያቆምም እንዴ! አይ ገና ምን አይተህ። ወይኔ ደበበ ወይኔ፣ ዓይኔን ተቃጠልኩኝ! ጫ ውሃ ምጣልኝ። ቆይ ማን አባቱ ነው እየታጠብኩኝ ውሃውን ያጠፋው? ጻ እኔ ነኝ። አንድ ሰዓት ሙሉ እንዴት ነው የምታጠበው? እንድየውም ቤት ኪራይ ጨምሩ ወይ ቤት ለቃችሁ ውጡ። እኔ እየዘፈንኩኝ ነው የምታጠቡ። ባይሆን ፃ ትላንት በሀብታም ቤት ብር ሰርቼ ነበር ፃ። አንቺም ሻወርሽም ገድል ግቡ። ደበበ ደላላው ጋር ደውል ፃ። ደመና ነው ዳመና ነው ተጫወቱ፣ ሰዓቱ ገና ነው። ደበበ ፃ ዝፈል። ወይ በሀብታም ቤት የሠራከውን ብር ላክልኝ ጻ ያለበለዚያ፣ ጻ ከዚህ ፎቅ ነው መወረውርክ። ጻ አልዘፍንም፣ ምንም ብር አልሰጥክም። ማንኝ ብልክ ነው የምታስበው እንደዛን ነው ጻ እኔ ጣሰው ማን እንደሆንክኛ ሳይካለው ጻ እናት አልወለደችኝም። ጻ እንዳሞራው እንዳሞራው ታዲያጫ፣ ቅድም ዝፈን ስልክ ለምን አልዘፈንክም? ጻ በክሊፕ እንዲሆንክ ብዬ ነው ውለታሽ አለብኝ ልከዳሽ አልወድም። ስምሽም በቁም ነገር አነሳለሁ። የትም የክፉ ቀን ጓዴ ብልሽ እወዳለሁ። ይቅርታሽ ደረሰኝ። ምነው ከረፈደ ምነው ከረፈደ፣ ለይቅርታው ጊዜ አልዘገዬ የሽም ወይ ለይቅርታው ደላላው ፃ ለደበበ የሚሆን ምን ሥራ አለጻ ከስድስት ወር በፊት ተመርቆ እስካሁን ቤት ቁጭ ብለዋል አሉ። ብዙ ስራዎች ተሸካሚ፣ ግንበኛ፣ ቀለም ቀቢ፣ ምን ሞዳ አለው። ደበበ፣ የትኛው ይሻል ካልጻ? የምን ሸክም ነው የምትለው? የዩኒቨርሲቲ ዲግሪ ይዤ እንዴት ጭነት እሸከማለሁ? ፋይል እሸከማለሁ እንጂ። ከዚህ ቤት ቁጭ ብዬ በሀብታም ቤት ችክር ሮድ ብጫወት ይሻለኛል። ቦፃ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ብፌ ልናነሳ ነው።